አልበል ባህሩ ነኝ። ባህሩ ምን ፈለግ? ብሌን አንተ ጋር አለች። ብሌን አንተ ጋር አለች። እኔ ጋር ምን ትሰራለች? አንተ ጋር አለች። የለችም። እኔ ያለሁት የት ነው? የትም ሁን ብቻ አብረህ አለች። የለችም። ጠቢቡ ጋር ትሆናለች ብለን እንዴት አሰብክ? እኔ እስከማውቀው ድረስ ከቤቷ ወጥታ የምታድርበት ጓደኛም ሆነ ዘመድ የላትም። አደለች እንዴ? አታሹፍ ባክ፣ አብራህ አይደለችም። ስልኬም ማሰጥ እናትህ ምንድን ነው የምትፈልገው ከኔ? ከአንተ ምን ልፈልግ እችላለሁ? ብሌን አይታሃት ከሆነ ንገረኝ። አላየኋትም። አላምንም። የፈለግከውን ማመን መብት ነው። እሺ ሄደችበት እና አልነገረችህም? ለምን ትነግረኛለች? የሚወራውን የማልሰማ ይመስላል። ምን ሲወራ ሰማ? ቢግ ብራዘር አትቀልድ እባክህ። አንተም ቤት አላደርክም። ስልክን ሲሰጡኝ እናትህ ነግረውኛል። እና ምን ይጠበስ? ውጭ አድራ አታቅም ነበር አሉ። ብሌንም ለመጀመሪያ ጊዜዋ ነው። እና ይሄ አጋጣሚ ብቻ ሊሆን ይችላል። ምን አገባ አንተን? እኔንማ ምን አገባኝ። ካገኛት ንገራት፣ እናትሽ እያበዱ ነው፣ ጥሩ ምክንያት አዘጋጅተሽ ነይ በላት። ዘጋ። ወይኔ ኩዲ፣ ወይኔ ኩዲ። ኩዲ እንደሰሙ እና ኩዲ እንደሰሙ ማንም ሰው ቢጠይቅህ አላየኸኝም፣ እሺ? አምስት ደቂቃ ብቻ ቆይተሽ። በቃ አረበክበናት፣ ልቀቀኝ፣ ሱቁም አልተከፈተ እኔም ቤት ስሄድ ምን እንደሚጠብቀኝ አላውቅም። ብቻ ኔ እንጃ እንዴት አይኗን እንደማይ አላውቅም። ደስ ብሎሻል በምኑ ባዳራችን ነው። ልቀቀኝ እባክህ። ከዚህ በላይ ከቆየው ነገር ሁሉ ወዴት እንደሚያመራ እንጂ ወዴት ሊያመራ ይችላል። እናቴ እናት ጋ ትሄድና ልጅሽ ልጄን አባለገ በሚል ይጣላሉ። ከዛ ጋሽ ገብሬ ይገላግላሉ። አሁን እሳቸውን እዚህ ምን አመጣቸው? በቃ ይልቅ በኋላ ሱቅ እንገናኝ። ከአሁን በኋላ ማ ሱቅ አልመጣም። ሱቅ አልመጣም። ደክሞኛል። ተኝቼ መዋል ነው የፈለግኩት ማለት ነው። እሺ፣ ደውልልኝ። ቆይ፣ ጠብቀኝ፣ ግማሽ መንገድ እንኳን እንዴ፣ ኧረ እባክህ ሰው በይነስ። አንተ ቀስ ብለህ ነው ቆይ፣ እንዴ፣ እሺ እንደምን አላችሁ? እንደምን አደራችሁ? በይ እንጂ፣ ወዴት ትሄጃለሽ? አንቺን እኮ ነው የማናግረኝ። ጎረምሳ ምንድነው የምትይኝ? የት አድረሽ ነው የመጣሽው? በኋላ እናውራ። ውጪ ማደረሽን ሰምተዋል። እባክሽ ምህረትስ? ምህረት አብራችሁ የነበራችሁ መስሎን ነበር። ከኔ ጋር አላየሻት ምህረትን? እኔ አላየኋትም፣ ከኔ ጋርም አልነበረችም። ታዲያ አንቺ ከማን ጋር ነው የነበርሽው? በቃ እኔ ልሂድ ሌላ ቦታ ካለች ደግሞ ልፈልግ። ሚስቴ ጠፋሽ ብሎ መፈለግ ለሰሚም እኮ ግራ ነው። ይቅና። አይዞህ በደንብ ፈልጋት። የሆነ የተናደደችበት ነገር ካለ ንዴቷ እስኪበርድላት አውቆ የተኛ ናት። ብትፈልግም አታገኛት። ሲበርድላት እራሷ ትመጣለች። የተዋለደ ሰው መቼም ቢሆን ተራ ይፈቀር። በደህናዋ ባይሆንስ በደህናዋ ቢሆን ነው። ክፉ ነገር ቢሆንም እስካሁን ትሰማው ነበር። ክፉ ወሬ እኮ ፍጥነቱ ልክ የለው። አይዞ፣ ትልቅ ሴት ናት። እራሷን መጠበቅ ትችላለች። ያው እንደኔዋ ልጅ አይኗን በጨዋት ማ ትመጣለች። አንቺ ለመሆኔታ አድራሽ ነው የመጣሽው? በሉ እሺ፣ ደህና ዋል። ደህና ዋል። አንቺን እኮ ነው የማናግረው። ከማን ጋር ነው ያደርሽ? ምን ያደርግልሻል?

ሲመጣ የኖርኩ ሰው ብልግና ከኔ ቤት ሲጀመር ቆሜማ ይመስልሻል? መስልሻል ነብራ የለኝ። በኋላ አረ እኔ ራሴ እሄድልሻለሁ ለማለት ነው። እሱ ካሁን በኋላ እዚህ ቤት ብዙም አልቆይም የራሴ ኑሮ ጀምራለሁ ሲባል ተሰምቶልኛል። እውነቴን ነው። ላገባ ምን ነው የኔ ማግባት እንደዚህ ይገርማል? የሰማሁ ጆሮዬን ለዘንድሮ መቼ ያደርኩት ለቁም ነገር ነው ለማለት ነው። አሁን በድንገት ይሄን የሚያናግርሽ ይችን ጨዋታ እኛ ምን ያቃታል። ሺ የፈለግሽውን ማለት ትቻለሽ። እኔ እንደሆነ አገባ ትናንት ስወስን አገባለሁ አሁን አላገባም አላልሽም። ባንዳ ዳር ምን ተገኘ ባል ምልሽ ለመሆኑ፣ ማንን ነው የምታገቢው? ጊዜው ሲደርስ ብታውቁት ታይሻል። ወገኛ አርገሽው ነው። እኩዮችሽ ሁለት እና ሶስት ወልዶ የቤተሰብ ኃላፊ ሆነው፣ አንቺ ገና ውጪ ውጪ ማለቱን ብለሽ ይዘሽዋል። ለማንኛውም ተዘጋጁ። ለምኑ? ለሁሉም ሽማግሌ መላኩ ስለማይቀር ከዚህ ወገን ደህና ደህና ሰዎችን ምረጭ። እኔ እኮ የዚች ልጅ ቀልድና ምሯን አላውቀውም። ኋላ ሳልዘጋጅ ሰው ይመጣብኝና በተከበድኩበት በተከበርኩበት ሰፈር እንዳታዋርጅ። ሽማግሌ ዝም ብሎ ይመጣ መሰለሽ? በዚህ ቀን ይመጣሉ ጠብቁ ተብሎ እኮ ነው አስቀድሞ የሚነገረው። ለራስሽ እየተዘጋጀሽ አይደለም? እንደውም አንድ ላይ እንሞሸራለን፣ ምን ችግር አለው? ምንድን ነው የምትይው? ማማና ጋሽ ገብሬ ሊጋቡ መሆኑን አልሰማም። ምን ነው ሽርክ አይደላችሁ? ይሄንን ቁም ነገር እንዴት አልነገሩ? ጋሽ ገብሬ አታባክሽ። እንዴት ያለ ነገር ነው አሁን? ምን ይገርማል እንዴ? ደስ ይላል እንጂ፣ በእውነት በጣም ጥሩ ነገር ነው። ይልቅ ብለክ አገባለሁ ያልሹ ለብቻሽ በኋላ እንነጋገርበታለና። ምንም የምንነጋገረው ነገር የለም፣ የተወሰነ ጉዳይ ነው። ሽማግሌ በቅርቡ ይላካል። እውነት ከሆነ እርግጡን ንገሪኝ አንቺ በመጪሁድ እንደምታውቂው ከኔዎቹ ጋር እጨርሳለሁ። ከዛ በኋላ ባሉት እሑዶች መሆን ይችላል። እነጋሽ ምንተስኖትን እና የጠቢቦን አባት ከዚህ ሰፈር እናደርግና ከዘመዶቼ በሰልፏን ማናየን ጨምሬ በደንብ ተዘጋጅቼ እጠብቃለሁ። ታዲያ ቀደም አድርጌ እንደነግራቸው ከወዲሁ የሚመጡበትን ቀን መቼም አንተ የነገርሁን ማትረሳ። አምላክ ለዚህ ወግ ካበቃኸኝ በኋላ ብትገለኝም አይቆጭም። ይሄ ነገር ግን ጨዋታ ይሆንና ኋላ ነግሬሻል። ወዴት ነው ታዲያ? ለገብሬ ልደውልለት እንዲሁ እሱ ሁሉንም እንደነገሩ እንደነገሩ እንደ ነገሩ ያደርገዋልና የምትሰሩን ታውቂዋለሽ። ግን እንዴ ነው የምታወራው? ይሄ የሰጠሻት ተስፋ የማይሆን ይሆንና በሽታ ላይ ብትወድቅ በኋላ እንዳይቆጥሽ። ለምንድን ነው የማይሆን ተስፋ የሚሰጣት? አሁን እውነት ልታገቢ ነው? ለምን አላገባም። ማንን ነው የምታገቢ? ለአንተ ለምን እነግርሃለሁ መቼም ጠቢቡ ለእንዲህ አይነቱ ቁም ነገር የሚፈልግሽ አልመሰለኝም። በእጁ ላይ ያስገባሽ ፈልጎ የውሸት ተስፋ ሰጥቶሽ ሊሆን ይችላል። እና ጠቢቡን እንደማገባ በምን አወቅ? እኮ ከማንም የተደበቀ አይደለም። እማማ ግን አታውቅም፣ ማወቅም የለባትም። ማወቅ አይቀራል እንዴ። ቆይ ደግሞስ፣ በአንቺ በኩል ሽማግሌ እንዲሆኑ ከተመረጡት መካከል የሱ አባት አንዱ አይደሉ? እሱ እንደሚሆን ይደረጋል። የእውነት ግን ልትጋቡ ወስናችኋል? ተስማምተን ጨርሰናል። ቀኑን ብቻ ነው ያልወሰነው። ከልብሽ ትወጅዋለሽ? ልታገቢ ወስንሻል? ወስነሻል ጠቢው ለኔ ባል ለመሆን ምን ይወጣለታል? ይወደኛል እወደዋለው፣ እና እንጋባለን። ዝም ብሎ መጋባት አለ እንዴት? የለም አግብቶ ምን ያደርግሻል? እስኪ እሱ አይሰራ፣ አንቺ የራስሽ ገቢ የለሽ? ትዳር በፍቅር ብቻ ይቆም መሰለሽ? ለምን አይቆምም ቅር ካለ ሁሉም ተሰርቶ ይደረስበታል። ይሄ የእንደ እናንተ አይነቱ አመለካከት ነው። ገንዘብ ከሌለ ምንም የለም የምትለው አንተ ነህ። ይሄ ደግሞ የድህነት አስተሳሰብ ቆይ ተጋብታችሁ የት ትኖራላችሁ? ምን ትበላላችሁ? በዛ ላይ ልጆች ይወለዳሉ። ይሄ ይህን ሁሉ አስባችሁበታል? የአባቴ ሀብት እንኳን እኔን አንድ ልጁን አንተንም አንቀባሩ አሳድጎ ለዚህ አብቅተዋል። ይህ ሱቅ ለማን ተብሎ የተከፈተ ምስለ የእናትሽም ሀብት ነው። እናትሽም ማግባታቸውን? እንግዲህ ሌላም ተቀናቃኝ እየመጣ ነው ማለት እየፈለግክ ነው? ምን አገባህ አንተን፣ እዚህ ውስጥ በመጀመሪያ ምን ቤት ነው? አትጩሂብኝ! ውጣ ከዚህ ቤት! ለእኔም ቤቴ ነው። እኔን የማስወጣት ምንም መብት የለሽም። ጥሩ፣ እንተያያለን። እሺ፣ የልቅጣዊውን እንደምፈልገው ነገር ይልኝ። አጠገቡ እንዳትደርስ። ቆይ ቆይ ስልኩን እንዳዘጊው፣ እኔ ጨርሻለሁ። የት ነሽ ያለሹ? ለምን ሄድሽ? እሺ ግድ የለም። የምጠብቂው አይነት ባል አልሆንኩልሽ ይሆናል። ግን ለምን አትነግሪኝም? መነጋገር አንችልም? ተወይም በእናቱ ኃይሉ፣ ሁሉም ነገር እስኪገባ ልተው ብዬ ነው። እኛም በቃ እርሳን፣ የበለጠ ሸክም ለምን እንሆንብ? አልተዋችሁም፣ በፍጹም አልተዋችሁም። አድረሳችሁም። ትዳርህና ልጅህን ትተህ ተቀመጣት በይ እወዳችኋለሁ ምረት፣ እናንተን አጥቼ መኖር አልችልም። ይህንን ብዬማ ብዙ ታገዝኩ፣ ግን የምትለወጥ አይነት አይደለም። ለሚወዱት ሲሉ መስዋዕትነት መክፈል የሚባለው ምን እንደሆነ ገና አልገባ። በቃ ስራህን ስራ፣ አጠገብህ ሆኜ ግን አልጋ በአልጋ ስላልክ የአንተ የቅዠት ፕሮጀክት መሰማበት አቅሜ ተሟጠ። በቃ ተውኝ፣ ምረት እስከ ዛሬ ሰው ሁሉ የማወራው ሳይገባው ሲሳቅብኝ፣ አጠገቤ የሆነሽ አይዞ ያልሽኝ የደገፍሽኝ እኮ አንቺ ነበር። አንቺን ሳላማክር አንቺን ሳልጠይቅ ምን አደረግኩኝ ታወኛል። ባክሽ፣ ባክሽ ወደ ቤትሽ ተመለሽ ባክሽ። ለምን ብዬ ለእኔ ብለሽ እኔም ብለሽ አይደለም። ይህንን ሁሉ ስቃ እየታገዝሽ ባክሽ ነይ፣ ለትንሽ ጊዜ ነው። አሜሪካን ያሉት ጓደኞቼ ገንዘብ ሰብስበው እንዲልኩልኝ ነገር ያለውኝ፣ የትራንስፖርቴን እንዳገኘው ወዲያውኑ ወደ አሜሪካ መለሳለሁ። ጊዜ አላጠፋ ባይገባህ ነው እንጂ ይሄ ለእኔ ውርደት ነው። አስራ ሁለት አመት አሜሪካ ኖሮ የመጣው ባህላይ ገንዘቡን ጨርሶ መመለሻ እርዳታ እየተሰበሰበለት ነው ብሎ መናገር አይደለም ማሰብ ያመኛል። ብሞት ይሻለኛል። እንዲሄድ ነበር አይደለም የምትፈልጊው? በቃ እንደምንም አድርጌ እሄዳለሁኝ። ይሄ እኔንም የሚያኮራ ሆኖ እኮ አይደለም ምህረት። ተሸንፈሽ አታውቂም። በቃ ተሸንፍ ያለው አልጋ በአልጋ ፕሮጀክቱንም ትችዋለኝ። ወደ አሜሪካ ሄዳለሁ፣ ሁለተኛም አልመለስም። ተይኝ፣ በቃ ተይኝ፣ እጄን ሰጥቻለሁ። እኔም በአንተ ተስፋ ቆርጫለሁ። ሁለተኛ እንዳትደውልልኝ። ለመሄድ የተነሳ ዕለት ብቻ ደውልልኝ፣ ቦሌ መጥቼ እሸኛለሁ። በተረፈ ልጅን እንዳታ አልከለከለም። በፈለግካት ጊዜ አምጥቻ አሳያለሁ። የት ነው ያለሽው? አትፈልገኝ። ስልከኝ ግን አላጠፋውም። ካሁን በኋላ ከአንተ የምቀበለው የስልክ ጥሪ የስንብት ብቻ ነው ከዛ ውጪ እንዳትደውልልኝ ምሕረት ምሕረት የፈለግሽውን ያህል ስደብኝ ስደቢኝ ግን ስልኩን አትዝጊው ድምፅሽን እንኳን እየሰማሁ ልጽናል ምሕረት ሲያወሱ በእኛ ከነጋ እንዳደርች ግን አልጠረጠሩም። እሱ አልነቃች ባህር ውስጥ ይጨምረውና ያ ባህሩ የሚባል ድሃ ነው እንጂ ምን ይዛችሁ ነው የምትጋቡት ብሎ ወጥሮ ያዘኝ። እኔም አንተ ምን ቤት ነህ ብዬ እኩም አድርጌዋለሁ። እንጋባለናችሁ ኧረ፣ እባክህ እንኳን ለሱ ለማማም ነግሬያታለሁ፣ እንጋባለን ብለሽ ታዲያስ ያደርኩት ከወደፊቱ ባሌ ጋር መሆኑን ስላወቀች ነው እንጂ ቀዝቀዝ ያለችው። እሷ እንኳን ውጭ አድሬ ከወንድ ጋር አወራች ሲባልም በርበሬ ታጥነኝ እንደነበር አታውቅም እኛ ገና ሳን ጀምሮ አልቋል በኛ ምኑን ያልተጀመረው ትናንት ሁሉንም ጨርሰን አይደል እንደመጣ መጣ ነው ምን ነው ሀሳብህን ቀይረሃል በቃ ለዚሁ ነበር የምትፈልገኝ ከኔ የምትፈልገውን አገኘ ልትጎራብኝ ያስበሃል ወይኔ ልጅ ወይኔ ብሌ ለካ ባህሩ እውነቱን ነበር። እንዴት አልጠረጠርኩም? ምንድን ነው ቲዩክሊን? አንድ ጥያቄ ብቻ መልስልኝ፣ እሺ? ትወደኛለህ? ምን አይነት ጥያቄ ነው? ትወደኛለህ ወይ? አዎ እወድሻለሁ። እንጋባለን። አንድ ጥያቄ ብቻ ነው፣ አታሱፍ። እንጋባለን? አንጋባ። ለምን አንጋባም? እንጋባለን እንጂ። መቼ እኔ እንጃ። እንዴት እኔ እንጃ እኮ ግራ ገባኝ። ምን ይዤ ነው ማገባሽ? እኔ ገና ከቤተሰቦቼ ትከሻ ያልወረድኩ ተስፈኛ ነኝ። እኔ እናንተ ለመጋባት እንወስን እንጂ የምንሰራውም የምንኖርበትም አናጣም። ከየት እናመጣለን? እሱም በእኔ ጣለው። ሁሉን ነገር በሰው ላይ ጥይ። የት እንደምደርስኮ ነው ይጨንቀ። ዋናው ነገር እኛ ለመጋባት መወሰናችን ነው። መጋባቱ ባልቸገረ ግን እኔ እንደምታይኝ ውጭ ያሉት እህትና ወንድሞቼ እንወስዳለን ብለው ተስፋ ሰጥተው እነሱን በመጠበቅ ላይ የሚገኝ ጎዘኔ ነው። ሌላ ቀርቶ ይሄ ላክላል ተብዬ ቃል የተገባልኝ ወረቀት ከየት እንደሚመጣም እኮ እርግጠኛ አይደለም። ከአሜሪካ ያሉት ይሁኑ ከአውሮፓ፣ የትኞቹ ቀድሞ እንደሚወስዱ እንኳን ግራ ገብቶ ነው። እኔ እኮ በባዶ ተስፋ ተሳስር የተቀመጥኩ ነው። ምን ረባሻለሁና ነው እኔን አግባኝ የምትይኝ? ውጭ የመሄድን ነገር እርግፍ አድርጋ ብትተወስ እና ከኔ ጋር ተጋብተን ብንኖር ሌላ ተስፋ ከአንቺ ጋር ብኖር ከጀመርኩ በኋላ ወረቀቱ ቢመጣስ እቀራለሁ ነው? እኔ ሂጄ እንደ ምሕረት የፈጀውን ያህል ጊዜ ይፍጅ ብለሽ ታግሰሽ ትጠብቂኛለሽ? ያኔ እንጋባ። አሁን በምንም ነገር እርግጠኛ አይደለሁ። የምናገረውንም አላውቀውም። እሺ እንጋባለን ባልከውስ? እርግጠኛ ነው? አንቺ እኮ ቀኑን ቆርጠ ንገሬ ነው የምትዩ ብለኝ አስቀድመን መዘጋጀት አለብና፣ እማማ ሽማግሌዎቹ ከመላካቸው በፊት አሳውቂኝ እኮ ነው የምትለው። የሚገርመው በእኛው ወገን ለሽምግልና የሚሆኑ ሰዎችን እያመረጠች ነው። ያንተም አባት አንዱ ናቸው። ይሄ ነገር ያመረረ ነው። የማንጋባ ከሆነ ጠቢብ ቁርጡን ካሁን ንገረኝ። አለበለዚያ ግን አንዴ ገብተንበታል፣ ወደኋላ ማፈግፈግ የለም። በጣም የሚጨንቅ ጉዳይ እንደሆነ እኮ አውቃለሁ። እኔም ግራ ግብት ብሎኛ ለዚህ ሁሉ ችግር መንስኤው ደግሞ እኛ ጋሽ ገብሬ ናቸው። እሳቸው ደግሞ ምን አትደርጉ። አሁን እሳቸው እናቴን አገባለሁ ብለው ባይነሱ እኔም አልናደድም፣ ከአንተ ጋርም አላድርም፣ የመጋባት ሀሳቡም አይመጣም። እኔም ሽማግሌ የላ አካል ብዬ አፌን አላበላሽም ነበር ይሄ ሳንቲም ስጪ ሊለኝ እንዳውም ብቻ በዚህ ሳምንት እንኳን ሶስት ጊዜ ብድር ጠይቆኛል የሳንቲም ማጣት እንግሊዘኛ እነግራለን እንዴ ደህና ናችሁ ወይ ስል አልሰማችሁም መሰለኝ ሰላም አይ ስለ ኑሮ የዕቃ ዋጋ መናር ምናምን ነገር እየተጫወትን እንደዚህ ብለን ምን አዲስ ነገር አለ ምንም አብሬያችሁ በሆን ቅሬ እላችኋል ኧረ ተጋብዛ ስራ ከምፈታ ማለት የሆነ ነገር መስራት ሲያምርኝ ማስቲካ ነው ምርጭ እኔ ማስቲካ አልወድም እንኳን አልወድድግ ምን ተወዷላ ሰላሳ አምስት ሳንቲም ገዛ የነበረው አሁን ሀምሳ ስልሳ ሰባ ሰማንያ መቶ እልፍ ስትል ማለት ነው እንደ የምንገዛው እኛ ማስቲካ በላተኞች የወደፊት እጣፋንታችን ምን እንደሚሆን እስኪ እስኪ እስኪ ጥሩ ሀገር ነው የሚሰሩት እኛ ግቢ የመጣው ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።